እኔ እኮ መጀመሪያም ቡራ በሀይሚ እንደማይጨክን አውቅ ነበር። ቤተሰቦች የዛሬ ጨረቃዎቹ ጋር አዲስ ነገር አለ። የምስራች እንደ እኔ በሀይሚ ደስታ የተደሰታችሁ ምስር ቢ በማለት ደስታችሁን በላይ ካሳዩኝ፣ ቡራ ማለት ይሄ ነው። መጀመሪያም ተናግሬ ነበር። ቡራ ለሀይሚ ያለው ቦታ ያለው ፍቅር በጣም ከፍ ያለ ነው። ስለዚህ እንዴት ትቷት ዱባይ ይሄዳል? እኛም ፕራንክ ሊያደርግ ነው ሀሳቡ እያልኩ ነበረ። ድባይ ላይ ያሉ ሴቶች ደግሞ ቡራ ወደ ዱባይ ሲመጣ የእንቅልፍ ኪኒን ገዝተን እንጠብቀዋለን እያሉ ነበር። በጣም ፈና ያደረገ ዛሬ ቡራ የተናገረው ነገር ና፣ ብራችሁን የእንቅልፍ ኪኒን ይገስታችሁ አትጨርሱ፣ ብራችሁን ያዙ፣ እኔ እንቅልፌን በደንብ ስለተኛው ሌላ መተኛ አያስፈልገኝም ብሎ መልስ ሰጥቷችኋል ማለት ነው። ዛሬ ምን ተሰማችሁ? የምር የሀይሚ ደስታ ያልጠበቀችው ነገር እንዴት ፍንጥስ ጥዝ እንዳለች፣ እውነት እኔ እንዴት ደስ እንዳለኝ። ሰውን ለማስደሰት ሰውን ይሆናል አይደል? ለሰው ደስታ ፈጣሪ መሆን ቡራ በጣም ነው የሚያስደስተው። በተለይ ደግሞ ለሀይሚዬ በጣም ብዙዎቻችሁ እየተጨነቃችሁ ነበር፣ ስለ ሀይሚ ስለ ቡራ። እኔም ቀላይ በሰራሁት ቪዲዮ አትጨነቁ ቡራ እኛም ፕራንክ ሊያደርገን ሊሆን ይችላል ሀይሚን ይዟት ይሄዳል ይዟት እንኳን ባይሄድ የተወሰነ ጊዜ እንጂ ዱባይ ላይ ለስራ የሚቆየው ወደ ሀገሩ ይመለሳል ምንም የሚያስፈራ የሚያስጨንቅ ነገር የለም የዱባይ ሴቶች ደግሞ ተከበሩ ብዬ ቪዲዮ ሰርችላችሁ ነበር እንደምታውቁት አይደለም። ዛሬ እንግዲህ ሀይሚዬ ዝንጥ ብላ ጸጉሯን ተሰርታ እጇን ጥፍሯን ተሰርታ ብላ ስትመጣ ትልቅ ሰርፕራይዝ ነው ያረጋት ሀይሚና ቡራ ነገ አርብ ዱባይ ይገባሉ ቤተሰቦች ሁለቱ አንድ ላይ እኔ መጀመሪያን ፓስፖርቷን ሲወስድ እኔ ተናግሬ ነበር። ፓስፖርቷን የዋጣች ቀን ቡርሃምጭ ብሎ ሲወስድ ባትኝ ነገርያችሁ ነበር። ሶስት አይነት ሰርፕራይዝ አለው አንደኛ አንድ አመታቸውን ሁለተኛ የብሩክ ሁለት መቶ ኬ ሶስተኛ ደግሞ ሀይሚ ሰርፕራይዝ አረጋታለሁ ብሎ ነበር። እና ያንን ጠቅለል ላርጎ፣ ስላዘነችም ባለፈው የሄደ ጊዜ ስላለቀሰችም ያንን ነገሮች ጠቅለል ላርጎ ሀይሚዬን ለማስደሰስ ሊያረግ ነው፣ ትኬት ሊቆርጥ ነው ብዬ ቪዲዮ ሰርቼ ነበር። የኔ ቤተሰቦች፣ የኔ ፋሚሊዎች ሁል ጊዜ የምትከታተሉኝ፣ እርግጠኛ ነኝ ሰምታችሁታል እና ቡራም ደግሞ እንደተባለው ትኬቱን ቆ ምንድነው ቀድጀዋለሁ ወይንም ሰርጀዋለሁ ቢልም ነገር ግን አልሰረዘውም። ሀይሚዬን የሆነ ፕራንክ ለማድረግ ወይንም ለማናደድ ወይንም ደግሞ እኛንም ጭምር ፕራንክ ለማድረግ ነበር ያን ነገር የተጠቀመው። ገባችሁ አይደለ? እኔ በጣም ነበር የከፋይ ስላችሁ። እንዴት ሀይሚን ትቷት ይሄዳል? በዚህኛው በቃ እየቀለደ ነው፣ ፕራንክ እያደረገ ነው። እስከሚሄድ አላምንም ኢቨን እንኳን ቢሄድ እንኳን እስከ ሁለተኛ እስከ ሶስተኛ ቀን አላምን በቃ ሀይሚዬ ትሄዳለች ምናልባት የእሷ ትኬት ዘግቶ ይሆናል እያልኩ ነበር ከራሴ ጋር ስሟገት የነበረው አንዳንድ ሰዎች እንዲያውም ቡራ ሀይሚዬ እንዳትሄድ ስለፈለገ ነው ፓስፖርቷን የወሰደባት እሱ ዱባይ ሲሄድ እሷ ትኬት ቆርጣ እንዳትሄድ ስለፈለገ ነው ያላችሁም ሰዎች አላችሁ እንዴ የዚህን ያህል ሀይሜን እና ቡራን አታውቋቸውም እንዲ እንዲ በደብ ነውን ይማቃቸው በደንብ ከምታስቡት በላይ ምክንያቱም ከተገናኙበት ጊዜ ጀምሮ ገና ሳይገናኙ ነው እኛ ያገናኘ ናቸው ከዛ ጊዜ ጀምሮ ጀምሮ እየተከታተልን አንድ ላይ እስከዚህ ሰዓት ስለደረስን ሁሉንም ነገር እናውቃለን። እና ቤተሰቦቼ ምንም ፍራቻ የለም፣ ደስታ ነው። የጨርቃ ፋሚሊዎች እንኳን ደስ አላችሁ። ኢቨን እኔ ትናንት በሰራው ቪዲዮ ራሱ እያልኩ ነበረ፣ ቡራ የሚቸግር ወይም ደግሞ ማለት እኛ እንድንረዳችሁ የምትፈልጉን ነገር ካለ ዝግጁ ነን ምናምን እያልኩ ነበረ። እሱም ደግሞ ዛሬ መልስ ሰጥቷል። እኛ ምንም አይነት እርዳታ አያስፈልገን፣ እኔ ለሀይሚዬ አላንስም። እኔ እችል ማስደሰት እችላለሁ፣ አቅሟለኝ። ስለዚህ ሀይሚዬ ነገ ድዋ እዣ ተሄዳለሁ ብላል ማለት ነው። እንደገና ደግሞ ዛሬ ራት ምንድን ነው ይጋበዛሉ፣ ቡራ ለሀይሚ ይጋብዛታል። ወይኔ የደስታ እኮ ብዛት እንደዚህ ትብትብ ያደረገኝና ሀይሚዬ ደግሞ ጸጉሯን ተሰርታ ምናምን ውብ ሆነ ምር ብሎባት ነው የመጣችሁና ትንሽ ከተማው ዞር ዞር ልበል እስኪ ጸጉሬ እንድታይልኝ፣ ስትል ቡራ ካንዳንድ ይሄው እኔ አየሁሽ። ወይኔ የቅናት መንፈስ የተመታኝ ይሁን፣ ግን አንዳንድ ጊዜ ራሱ የፍቅር የቅናት ያስፈልጋል አይደለ? እኔ ካየው ሲበቃል። ከዛም ደግሞ ራት ጋብዝሻለሁ። የደስ የደስደስ ነገር ደግሞ ዱባይ እንገናኝ። ዱባይ ላይ እንግዲህ አሪፍ ጊዜ እንደሚያሳልፉ እርግጠኛ ነኝ። ሲቀጥል በጣም ብዙዎቻችሁ ደግሞ አንዳንድ የሚወጡ ሪኮርዶች አሉ። በዛ ምክንያት በጣም እየተጨናነቃችሁ ምናምን ነው የምትገኙት። አትጨናነቁ። እኛ ሲኪሪት አለ አይደለ? ራሳችንን ጠብቀን ነው የምንንቀሳቀሰው። ማለት እንደ ማንኛውም ሰው ዝም ብለው ያው ወጣ ገባ አይሉም። ለምን ዩቲዩበሮች ናቸው፣ ታዋቂዎች ናቸው፣ ራሳቸው ይጠብቃሉ። ስለዚህ ምንም የሚያጨናንቅ ነገር የለም። ዱባይ ላይ ደግሞ የህግ ሀገር ነው ከኢትዮ ኢትዮጵያ በላይ እንደውም ዱባይ እንዴት ነው ብቻ ነጻነት አለገባችሁ አይደለም? ምንም የሚያጨናንቅ የለም። ነገር ግን እንኳን ደስ አላችሁ ልላችሁ ነው የመጣው። እኔ በጣም ደስ ብሎኛል። በተለይ የሀይሚ ደስታ፣ የሀይሚ ስዘል ምናምን ሰያትኝ ወየው እንዴት ደስ እንዳለኝ እናንተ! በሰው ደስታ ግን የዝን ያለ እርካታ ደስታ በጣም ነው የሚገርመኝ። ማለት እነዚህ ልጆች አይደለም እንዴት ነው ካሜሯችን በላይ ሆኗል፣ ልባችን ላይ ገብተው ከሚገባው በላይ ቦታውን ተቆጣጥረውታል። ማለት ትችላላችሁ ነግሰዋል ና ቡራ የሰው ልክ የምርም የሰው ልክ ነ። መጀመሪያ ምን ያውቅ ነበር ሀይሚን እንዴት ትቷት ይሄዳል የሚለው ጥያቄ፣ በጣም ግን እርግጠኛ ነበር ትቷት እንደማይሄድ። ቤተሰቦቼ እንኳን ደስ አላችሁ ለማለት ነው። ማለት በደንብ ማውራት ራሱ አልቻልኩኝ፣ ምክንያቱም በጣም ደስ ብሎኛል። ስረጋጋ ነገ ምናምን በደንብ አውራችኋለሁ። በባይ።